ሰላም እንዴት ናችሁ? እነዚህ በሬዎች ኦክቶበር 22 2025 ወይ ደግሞ በእኛ በኢትዮጵያ ጥቅምት 12 2018 የተገዙ ናቸው። ባለፈው ቪዲዮ ሰርቼላችኋለሁ። የበሬ ዋጋ ቀነሰ ብያችሁ። እነዚህ እንግዲህ የተገዙት የዛሬ 3 ቀን ነው። የውላችሁ ከተለያየ ብዙ ገበያ ምናልባት እኛ የገዛ ነው። ከሁለት ነጋዴ ነው በጅምላ የገዛ ነው። አራት ከአንድ ቦታ፣ አራት ከአንድ ቦታ ስምንት ናቸው። ምናልባት የተለያየ ገበያ ዞሮ ሊመጡ ይችላሉ። አምስትና ስድስትን ገበያ ዞሮ ሊመጡ ይችላሉ። እያቸው ዛሬ ወደ ፀሐይ አውጥተን አጥበናቸው፣ ምን እንደመስሉ እንዴት እንደሚያብለጨልጩ መጀመሪያ ቀን ቪዲዮ የቀዳሁትን እዚ ከአይሱዙ መኪና ላይ ሲወርዱ የነበረው ማየት ትችላላችሁ በ ዩቱብ ላይ አሁን ግን እዚ ጋ እረፍት እያረጉ ነው ፀሀይን እየሞቁ ነው ይኸውላችሁ አተኛኘቱ ራሱ እንዲ ዝርግፍ ብሎ እንዲ እንደሚተኛ ለዚህ ነው እኔ ሁሌ ፀሀይ ይሞቁ ወደ ፀሀይ ይውጡ ጧጧ እስከ አራት ሰዓት ቢያንስ ወደ ፀሀይ ይውጡ ብሎ ለዚህ ነው ለምንድን ነው አንድ ቫይታሚን ዲን ያገኛሉ፣ ሁለት ሪላክስ ያደርጋሉ፣ ሶስተኛው ደግሞ ደም በትክክል ፍሎ ያደርጋል። ወደ ቲሹ ከልብ ወደ ሙሉ ሰውነት በትክክል ይሄዳል ማለት ነው። ይፍታታሉ እና ይኸውላችሁ እንዴት አርፎ እየተኙ እንዳሉት ላቸው እነዚህ እንግዲህ ብዙ ስድስት ሰባት ገበያ ዞረው የመጡ ናቸው። አሁን ግን እረፍት ያደርጋሉ እረፍት ላይ ናቸው፣ እና ዋጋቸው ምንም አይደለም። ዋጋቸው የተገዙት 76000፣ 78000፣ 82000 አራቱም በ82 ሁለቱን በሰባ ስድስት ሁለቱን በሰባ ሁለት አብሬጁን አውጡ። የመኪና ወጪ የአንዳንድ ነገሮችን ጀምሮ ቢያዝ ወደ ሰማንያ አንድ ሺ አካባቢ ነው የሚመጣው ማለት ነው። ስለዚህ አሁን እዚህ አርፎ እዚህ ካረፉ በኋላ ወደ ውስጥ ስገቡ፣ የውላችሁ መጀመሪያ ሳምንታችሁ ስለሆነ ውስጥ ገብቼ ላሳያችሁ። ወደ ውስጥ ስገቡ መብላት ያለባቸው አሁን ምጥመን ሳይሆን ሳር ነው መብላት ያለባቸው። ውስጥ ገብቼ ላሳያችሁ። ይሄው ይሄ እነሱ ቤት ነው። ይሄው ለእያንዳንዱ ይሄው ሳር። ይሄው የአንድ በሬ ውሃ እዚህ ጋር አለ። ውሃ እዚህ ጋር አለ። ይሄው ለሁሉም ለስምንቱም በሬ በእያንዳንዱ ይሄው ለዚህ ነው እስከ ሁለተኛ ሳምንት ገብተው አዲስ የገዛችሁ ሰዎች እስከ ሁለተኛ ሳምንት መኖ እናስጀምራቸው። ለምንድን ነው ማናስጀምራቸው? የመጡት ከእንትን ላይ ነው የመጡት ከግጦሽ ቦታ ስለሆነ አሁን ዝም ብለን ምጥን መኖዎችን ማድለቢያዎችን ከሰጠን አንድ ሆዳቸው ልነፋ ይችላል፣ ሁለት ልቀዝኑ ይችላሉ። ስለዚህ በመጀመሪያ ሳምንት እንደመጡ ምን አይሰጥም? ምጥም መኖች እና ማድረቢያ አይሰጥም። የሚሰጠው ይሄኛው ሳር ማለት ነው። ይሄኛው ሳር ብቻ ነው መሰጠት ያለበት። ስለዚህ ይህን ሳር ከሰጣችሁ በኋላ መድኃኒቶች አሉ፣ መድኃኒቶችን ይወስዳሉ። እንደ መጡ በሁለተኛ ቀን መታጠብ አለባቸው። ከታጠቡ ጸዳ ካሉ በኋላ ነው በየትኛውም መንገድኛ ምቾትን ጨምረን ከብቶቹ እንዲደልቡ ማድረግ ነው ማለት ነው። እስካሁን ከኔ ጋር ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ። ይኸውላችሁ፣ ይኸው በሬዎቹ እንግዲህ ከኔ ጀርባ ሆነው ፈታ እያሉ ነው። ስላዳመጣችሁኝ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰብስክራይብ አድርጉልኝ፣ ከጎኔ ሁኑ። አመሰግናለሁ።